ብስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትሕትና። በአፉ አረፋ እስኪያስደፍቀው ድረስ ርኩስ መንፈስ ያደረበት አንድ ሰው አንድን መነኩሴ ፊቱን በጥፊ መታው። መነኩሴውም ሌላኛ ፊቱን አዞሮ ሰጠው። በዚህ ጊዜ ጋኔኑ የመነኩሴውን ትሕትናው ስላቃጠለው ወዳውኑ ከሰውዬ ወቶ ጠፋ። አጋንንት ለምን ይናል አጸንተው ይዋጉናል ብለው አንድ አረጋዊ ጠየቁት። እርሱም መሳሪዎቻችን አሽቀንጥረ ስለጣልናቸው ነው። መሳሪዎቻችን ማለቴም ክብርን፣ መናቅን፣ ትሕትናን፣ ድህነትና ጽናትን ማለት ነው አላቸው። አባ ኤስድሮስ እንዲህ አለ። ሁልጊዜ የምትጾም ከሆነ በትቢት ራስን ወደ ላይ አታውጣ። ከዚህ የተነሳ ራስን ከፍ አድርገ የምትመለከት ሆነ ሥጋ ብትበላ ይሻልሃል። ለአንድ ሰው ራሱን በትቢት ከመንፋትና ራሱን ከማክበር ሥጋ ቢበላ ይሻለዋልና። ቅድስት ሰንቀለጢቃ እንዲህ አለች፣ መርከብ ያለ ምስማር ሊሠራ እንደማይችል ሁሉ ደህነትም ያለ ትሕትና ሊገኝ አይችልም። ለአባ ዮሐንስ ሰዎች መላእክትን አየናቸው ይላሉ አሉት። እርሱም ብፁዕ ሁልጊዜ ኀጢአቱን የሚያይ ሰው ነው አላቸው። እንዲሁም አንዱ ሌላውን በትሕትና በየዋ ልቦና ሆኖ ይቅር በለኝ ሲለው ሴጣን ይቃጠላል አለ። አባቶች አንዱ ስለ ዮሐንስ ኀጺር እንዲህ አለ ከትሕትናው የተነሣ የአስቄጥስ በረሃ በሙሉ በትንሽ ጣቱ ጫፍ ላይ ተንጠልጥሎ ያለ ይህ ዮሐንስ ማን ነው? ገና ከመነኰሰ ብዙ ጊዜ ያልሆነው አንድ ጀማሪ ባሕታዊ ነኛልና በራሱ ላይ ዘጋ። ይህን ሲል በሰሙት ጊዜ አረጋውያን አባቶች መጥተው ከዘጋበት አስወጡትና በየወንድሞች ባት ሁሉ እየዞረ ከእግራቸው እየወደቀ ይቅርታ አድርጉልኝ፣ ገና ጀማሪ ነኝ እንጂ ባሕታዊ አይደለሁም እንዲል አደረጉት። ቅዱስ መቃሪዎስ በአንድ ወቅት ለተግባረ ዕድ የሚሆን ሰሌን ይዞ ከረግረጋማው ቦታ ወደ ገዳሙ ሲመለስ ሴጣን ፊት ለፊት ተገናኘውና በተሳለ ማጭን ሊቆርጠው ፈለገ። ሆኖም ግን ምንም ጉዳት ሊያደርስበት አልተቻለውም። በዚህ ጊዜ መቃሪውስ ካንተ የተነሳ የሚደርስብኝም መከራ ታላቅ ነው። ጉዳት ላደርስብህ ስፈልግ አልችልምና፣ ነገር ግን አንተ የምታደርገውን ማንኛውም ነገር እኔ አደርጋለሁ። ያውም ካንተ ብልጭ ያደርገዋለሁ። አንተ አብዝተህ ትጾማለህ፣ እኔ ግን ምግብ ይባል ነገር ፈጽሞ አልበላም። አንተ ሌሊት እንቅልፍ በማጣት በትጋት ታድራለ እኔ ግን ጨርሶ ማልተኛም። አንድ አረጋዊ እንዲህ አለ፣ በማንኛውም ፈተና ሁሉ ሌሎችን አትውቀስ፣ ነገር ግን ይህ የሆነው በእኔ ኀጢአት ምክንያት ነው በል። አንድ አባት ካልበደለና ጻድቅ ነኝ ከሚል ሰው ይልቅ የበደለና ኀጢአተኝነቱን የሚያምን ሰው ይሻለኛል አለ። አንድ ቀን አባ ሙሴ አባ ዘካርያስን ምን ማድረግ እንደሚገባኝ ንገረኝ አለው። እንዲህ ስለው አባ ዘካርያስ ከአባ ሙሴ እግር ላይ ወደቀና አባ አንተ ነህ ትጠይቀኛለህን? አለው። አባ ሙሴም ልጄ ዘካርያስ፣ ወይ እመነኝ መንፈስ ቅዱስ ባንተ ላይ ሲያድርባይቻለሁና ልጠይቀ የፈለግኩትን ከዚህ የተነሳ ያን ጊዜ አባ ዘካርያስ ቆቡን ከራሱ ሊያወለቀና ወለቀና በእግሩ መታው፣ ረገጠው። ከዚያም እንዲህ ባለ ሁኔታ እንዲሆን ራሱን የማያዘጋጅ ሰው መነኩሴ ሊሆን አይችልም አለው። አባ ዮሐንስ አጽር እንዲህ አለ፣ ቀላል የሆነውን ሸክም ወደ ጎን ጥለነዋል። ይህ ማለት ራስን መውቀስ ማለት ነው። በራሳችን ላይ ከባድ ሸክም እንጭናለን። ይህም ራስ መከላከል ማጽደቅ ነው። የፔሌዚሙ አባ እስትሮስ የትህትና ከፍታ እጅግ ታላቅ ነው። የመታበይ ጥልቀት ደግሞ እጅግ ጥልቅ ነው። የመጀመሪያው እንድትከተል ወደዚህኛውም ደግሞ እንዳትወድቅ መክረሃለው አለው። አንድ ወንድም ወደ አባ ማቴዎስ ሄደና የአትቄት መነኩሳት ጠላቶቻቸውን ከራሳቸው በላይ አስፈልጠው በመውደድ በቅዱሳት መጻሕፍት ከተጻፈው በላይ የሚያደርጉትን እንዴት ነው አለው። አባ ማቴዎስም እኔ ራሴን በተመለከተ ግን የሚወዱኝን እንኳን እኔ ራሴን የመወዶናል አድርጌ ለመውደድ ገና አልቻልኩም አለው። አንድ ወንድም አንድ አረጋዊ እንደ መጻተኛ እንግዳ ስደተኛ ሆኖ የሚኖር ሰው ግብሩ ምንድን ነው ብሎ ጠየቀው። አረጋዊውም እንዲህ አለ፣ ከአገር ውጭ ርቆ ሄዶ በሌላ ቦታ ብቻውን የሚኖር አንድ ወንድም አውቃለሁ። ይህ ወንድም አንድ ቀን ወደ ቤተ ክርስቲያን ሲሄድ በአጋጣሚ በዛ አሃው ተሰብስበው በአንድነት በማዕድ ላይ ሳሉ ስላገኛቸው ከእነርሱ ጋር ለመሳተፍ አብሮ ቁጭ አለ። ከዚያም ወንድም መካከል አንዳንዶቹ ይህ ሰው ማን ጠርቶት ነው? አንተ እኔን የምትበልጠኝና እኔም እርሱን የመሰክርልህ በአንድ ነገር ብቻ ነው አለው። መቃርዮስም እርሱ ምንድነው? ሲል ጋኔኑ በትሕትና ነው አለው። ቅዱሱም ይህን የረቀቀና የመጨረሻ ፈተና ለማስወገድ መሬት ላይ ወደቀ። ሰይጣኑም ወደ አየር ተንቀፋ። ይህ ፈተና ትሑት ነኝ ብሎ እንዲመካ ያቀረበ ረቂቅ ፈተና ነበርና፣ አባጴሜን እንዲህ አለ። ምድር ከሁሉ በታች ስለሆነ ካለበት ወደ ታች አይወርድም፤ ራሱን ዝቅ የሚያደርግም እንዲሁ አይጣልም። ዝቅተኛ የሆነች ምድር ውሃን ትቀበላለች፤ ራሱን በትህትና ዝቅ የሚያደርግ እንዲሁ ከሁሉ በላይ ይጠቀማል። በክርስቶስ ቀኝ ያለ ነቀፋ ሆኖ ይቆማል። አንድ ወንድም ትህትና ምንድን ነው ብሎ አንድን አረጋዊ ጠየቀው። እርሱም ትህትና ወንድም ቢበድል እርሱ ይቅር በለኝ ብሎ ይቅርታ ሊጠይቅ ወደ አንተ ከመምጣቱ በፊት አንተ አስቀድመ በልብ ይቅር ማለት ነው አለው። እዚህ የመጣው ተነስና ከዚህ ሂድ አሉና አባረሩት። ሌሎች ግን በሁኔታው በጣም አዘኑና ሄደው እንዲመለስ ጠሩት። እርሱም ና ሲሉት እሺ ብሎ ተመልሶ መጣ። ከመጣ በኋላ መጀመሪያ ይህ ተብለ ስትባረር፣ በኋላ ደግሞ ና ተብለ ስትጠራ በልብ ምን ተሰማ ብለው ጠየቁት። እርሱም እኔ ሂድ ብለው ሲያባርሩት እንደሚሄድና፣ እና ብለው ሲጠሩት ተመልሶ እንደሚመጣ ውሻ እንደሆንኩ በውስጤ እርግጠኛ ስለሆንኩ ስባረር፣ ሄድኩ፣ ስጠራ ደግሞ ተመልሼ የመጣው እንጂ ሌላ ምንም ስሜት አልተሰማኝም አላቸው። ቅዱስ እንጦንስ የሰይጣን ወጥመድ ከምድር እስከ ሰማይ ድረስ ተዘርግቶ የሰው ልጆች ወደ ላይ እንወጣለን ሲሉ እያነቀ ሲያስቀራቸው አየና አቤቱ ከዚህ የሰይጣን ወጥመድ ሊድንና ሊያመልጥ የሚችል ማን ነው ብሎ ወደ እግዚአብሔር አመለከተ። በዚያ ጊዜ ትሁት የሆነ ብቻ ያመልጣል የሚል ቃል ከሰማይ መጣለት። አረጋውያን እንዲህ ይሉ ነበር፣ በፈተናዎች ባልተፈተን ጊዜ ራሳችንን የበለጠ ማዋረድ ይኖርብናል። ምክንያቱም እግዚአብሔር ደካማነታችን አይቶ እየጠበቀንና ፈተናውን እያስቀረለን ነውና። ራሳችን ከፍ ካደረግን ግን ጠበቀው ከኛ ያርቅብናል፣ እንጠፋለን። ዲያብሎስ ራሱን የብርሃን መልአክ አስመስለው ከአበው ለአንዱ ተገለጠለትና እኔ ገብርኤል ነኝ ወደ አንተ ተልኬ ያ ወንድም ግን ምናልባት ወደ ሌላ ወንድም ተልከ እንዳይሆን እኔ ለዚህ የተገቡ አይደለሁም እናለው። ያን ጊዜ ሰይጣኑ አፍሮ ከዚያ ተሰወረ። አንድ አረጋዊ እንዲህ አለ፣ መልአክ የተገለጠልን እንደሆን አትቀበለው፣ ነገር ግን ትውቱንና እንዲህ በለው፣ እኔ በኃጢአት የኖርኩ ስለሆነ መልአክ ሊገለጥልኝ የተገባው ሰው አይደለሁም። አንድ አረጋዊ በበዓቱ ተቀምጦ ተግባሩ ሲፈጽም ሳለ አጋንንት በጋር ተገለጡና፣ ከመካከላቸው አንዱ እኔ ክርስቶስ ነኝ አለው። አረጋዊውም ባየው ጊዜ ዓይኖቹን ጨፈነበት። ዲያብሎስ ለምን አይነን ትጨፍናለ? እኔ እኮ ክርስቶስ ነኝ ስለው ያ አባት እኔ ክርስቶስን በዚህ ዓለም ላይ አልፈልግም አለው። ይህን ሲሰማ ሰይጣኑ ጠፋ። አጋንንት ለሌላው አባት እንዲህ ያታልሉ ዘንድ ተገለጡና ክርስቶስ ማየት ትፈልጋለህን አሉት እርሱም እናንተ የተረገማችሁ ናችሁ እናንተ ክርስቶስ የምትሉት እንዲሁ እኔ የማመንበት የኔ ክርስቶስ ግን እንሆ ክርስቶስ በዚህ አለ ወይም በዚያ አለ ብሏችሁ አትመኗቸው ያለው ነው አላቸው በዚህ ጊዜ ወዲያውኑ በነው ጠፉ አንድ አረጋዊ ለሰባት አመታት ያህል በሳምንት አንድ ቀን ብቻ ይበላ እንደነበር ተነገረ። እርሱም ከመጽሐፍ ቅዱስ ውስጥ የአንድ ኃይለ ቃል አባባል ትርጉም እንዲገለጥለት እግዚአብሔርን ጠየቀ። እግዚአብሔር ግን አልገለጠለትም። በዚህ ጊዜ ለራሱ እንዲህ አለ፣ የፈለግኩትን ነገር ሳላገኝ ለብዙ ዘመን መከራ ተቀበል ስለዚህ ወደ ወንድሜ ልሄድና እርሱን ልጠይቀው። ነገር ግን ወንድሙን ማየት ሊሄድ ገና የበዓቱን በር ሲዘቃ የእግዚአብሔር መልአክ ወደ እርሱ ተላከና እነዚህ የጾምክባቸው ሰባት አመታት ወደ እግዚአብሔር አላቀረብሁም፣ ነገር ግን ሄደ ወንድምን ለመጠየቅ ራስን ዝቅ ባደረግ ጊዜ የዚህን አባባል ትርጉም ነግር ዘንድ ተላኩ አለው። መልአኩ በቅዱሳት መጻሕፍት ላይ የፈለገውን ትርጓሜ በብሉ ከነገረው በኋላ ከርሱ ሄደ። አንድ አረጋዊ በትቢት ከሚሆን ድል አድራጊነት ይልቅ በትህትና የሆነ መሸነፍ ይሻለኛል አለ። አንድ አረጋዊ ባጠገብ ያለው ሰው አትናቀው፣ አትንቀፈው የእግዚአብሔር መንፈስ ያለው በአንተ ላይ ይሁን ወይም በእርሱ ላይ አታውቅምና። ባጠገብ የሚቆም ማለቴም አንተ የሚያገለግል ማለቴም ነው አለ። አንድ ወንድም ከሌላ ወንድም ጋር ተቀያየመና በኋላ ላይ ይቅርታ ሊጠይቀው ሲሄድ፣ ሌለኛ ወንድም ግን በሩን እንኳን አልከፈተለትም። በዚህ ጊዜ ወደ አንድ አረጋዊ ሄደና ነገሩን ነገረው። አረጋዊው በልብ ውስጥ ወንድም መውቀስና እርሱን ተጠያቂ ማድረግ ወይም ራስ ማጽደቅና እርሱን ጥፋተኛ ማድረግ ነገር የሌለ መሆኑን አረጋግ በተጨማሪ የምነግር ነገር ቢኖር የበደለ እርሱ ቢሆን እንኳን እርሱ የበደልከው አንተ መሆንን ወንድም ትክክል መሆኑን በውስጥ ለራስ አሳምነው ያኔ እግዚአብሔር ከአንተ ጋር እንዲታረቅ ልቡን ያነሳሰዋል አለው እርሱ በዚያ አባት ምክር አምኖ እንዲሁ አደረገ። ከዚያም ወደ ወንድሙ ሄደና በሩን አንኳኳ። ያም ወንድም ገና ከውጭ ያለውን ወንድሙን ድምፅ ከመሰማቱ በፊት አስቀድሞ ከውስጥ ሆኖ ይቅርታ ጠየቀው። በሩን ከፈተና በፍጹም ልቡ አቀፈው። በመካከላቸው ጥልቅ ሰላምና ፍቅር ሆነ። አንድ የበቃ ቅዱስ ሰው ሌላውን ሰው ኃጢአት ሲሰራ ባየ ጊዜ እርሱ ዛሬ ወደቀ፣ ነገ ደግሞ የኔ ተራ ነው አለና አምርሮ አለቀሰ። ዮርዳኖስ በራ በብሕትና ሚኖር አንድ አረጋዊ ነበር። ቀን የፀሐይ ሐሩር ሲያቃጥለው ሊጠጋ ወደ አንድ ዋሻ ገባ። በዚያ አንበሳ አገኘ! አንበሳውም ጥርሱን ያፋጭበትና ያገሳበት ጀመር የአረጋዊ አንበሳውን ምን ያስቆጣሃል? እኔም ሆነ አንተን ልይዘን የሚችል በቂ ቦታ አለ። ከኔ ጋር መሆን ካልፈለክ ግን ተነስተ ሄዳለሁ። አንበሳው ይህን ቃል ሊቋቋመው ስላልቻለ ወጥቶ ሄደ። አባ መጣ ልጅ እያለው አንድ ቀን መልካም ነገር አድርግ ይሆናል ብዬ ተስፋ አድርግ ነበር አሁን ግን ይኸው ሸመገልኩ፣ እስካሁን ግን መልካም የሚባል ነገር አላደረኩም አለ። አባ ዛንቲያስ እንዲህ አለ፦ ሽፍታው በመስቀል ላይ እያለ በአንድ ቃል ጸደቀ። ከሐዋርያት አንዱ ሆኖ ተቆጥሮ የነበረው ይሁዳ ያን ሁሉ ድካሙ በአንዲት ምሽታቱ ከመንግስተ ሰማይ ወደ ሲኦል ወረደ። ስለዚህ ማንም ሰው ስለራሱ መልካም ሥራ ይመካ። በራሳቸው የሚታመን ሁሉ ይወርቃሉና። አንድ መነኩሴ አንድ ሰው በጥፊ መታው። መነኩሴውም ጥፊውን ባኮቴት ተቀብሎ ከመታው ሰው ፊት ወድቆ ይቅርታ አድርግልኝ አለው። እማሆይ ቴዎድራ እንዲህ አለች፤ ሰው ሊያድነው የሚችለው ብህትውናው ወይም ትጋለሊት ወይም ማናቸውም አይነት መከራ መቀበል ሳይሆን እውነተኛ ትህትና ብቻ ነው። አጋንንትን የሚያባረራቸው አንድ ባህታዊ ነበር እርሱም አጋንንቱን እንድትወጡ የሚያደርጋችሁ ምንድነው ጾም ነውን አላቸው እነርሱም እኛ ጨርሷን በላም አንጠጣም አሉት ትጋ ሌሊት ነው አላቸው እኛ ፈጽሞ አንተኛም አሉት ካለ መለየት ነው ሲላቸው እኛ በበርሃን ኖራለን አሉት ታዲያ የሚያስፈራችሁና የሚያባርራችሁ ምንድን ነው? ሲላቸው እኛ ከእውነተኛ ትህትና በስተቀር የሚያሸንፈን ነገር የለም አሉት። ትህትና በአጋንንት ላይ ብላ አድራጊ እንደሆነ ታያላችሁ። ሁላችንም ህዝበ ክርስቲያን ሆይ ትህትናን ገንዘብ ልናደርግ ይገባናል።